guys እኔ ልንገራችሁ፣ እኔ ቤት ታየሁ እኔ ቤት ታየሁ። እንደ ግሌ አስተያየት ሰጣለሁ። አውቃለሁ እኔ ከምታከብሩ የምትወዱ ልጆች እኔ ላይ ደግሞ ነገር እንዳይዞር ብላችሁ ነው። እኔ የምናገረውን ጠንቅቄ አውቃለሁ። ዝም ብዬ አይደለም የምናገረው፣ ግን እኔ መጀመሪያ ላጣራ፣ የእውነት ታስራለች አልታሰረችም፣ ጉዳዩ በምንድን ነው የሚለው ላጣራ። እሰኩ ቤለች ብትንት ወረደ ነው ውርደቷ አይበቃኝ እኮ እንቁርቲ እንደ አረንጫ ታጫ ማልቃት እኔን ያናድድ የመሰላት ክብሯን ጥላ ሄዳ በመግማማት ሆነ። እኔ ስለ እሷ አይመለከተኝም። ስሜን ስትጠራ አቀምሳታለሁ። ደግሞ እኔ እግዚአብሔርን ምን አይነት ውሸታም ሰው ናት? ምን አይነት ውሸታም ሰው ናት? እንደው ምን አይነት ውሸታም ሰው ናት? በሚካኤል እኔ ምን አይነት በቃ እኔ አንዳንዴ እኮ እውነትን እንዴት ፋብሪኬት አድርጋ እንደምታወራው እዛ ሀገር ላይ ትዳር ነበራቸው እኮ እንደው ይታያችሁ፣ እግዚአብሔር ያሳያችሁ ቤተሰብ ፕሮሰስ ሲጀምር ምናምን እዚህ ሲያመጣችሁ ያገባ ሰው ምናምን ቤተሰብ እዚህ ይዞ እንዴት አይነት ውሸታም ሰው ናቸው! ግን በሚካሄድ እኔ ቤታ በሰርጋ ግብቼ ምናምን ኢትዮጵያ ውስጥ እንዲያው ድሬዳዋ ያለ ማህበረሰብ ግን ይህንን ግን ቁጭ ብሎ አይታዘብም። ማርያምን ስትይ እንዲያው ሌላው ቢቀር እኮ እግዚአብሔርን ሌላውስ ሌላው ሰው ቢቀር እዚያውን ሶሻል ሚዲያ ላይ ማንም አዲስ አበባ ያለ አለ አማራ ክልል አለ ትግራይ ክልል ላንተዋወቅ እንችላለን ግን አንድ አካባቢ አደግን የተወለድን የተማረ ብዙ ሰዎች እ ይከታተሉኛል የውሸት ማት ማርያምን እያለ ስትዋሽ እንደው ትንሽ አይከብድሽም በሚካሄል ምን አይነት ውሸታም እኔ ውሸታም አላትም ግን የዝጭስ ክፋትና ተንኮል በኢየሱስ እኔ በነገራችን ላይ ነገራችሁ ይቅርታ በህይወት የምቀበላቸው ሰዎች አሉ ይቅርታ ማልቀበላቸው ሰዎች አሉ ይቅርታቸውን ተቀብዬ ደግሞ አብሬያቸውም ማልቀጠላቸው ሰዎች አሉ። ይቅርታቸውንም ሳልቀበል አብሬያቸውም ሳልቀጠል በሩቁ የምላቸው ሰዎች አሉ። ማርያምን ነው የምላችሁ። እኔ አይ ኖ እኔ ለብቻዬ። ይኸውላ ሰው በቃ መከራዋን አየች፣ ነጃካ ትሄዳለች፣ እንቁርት ጋ ትሄዳለች። እኔ ማንም ቢሰድበኝ ምንም አይመስለኝም። አንቺን ካቃጠልኩ፣ አንቺን ካንጨረጨርኩ፣ አንቺን በቂጥሽ ካስቀመጥኩኝ ሌላው ተነስዶ ቢሰድበኝ ምንም አይመስለኝ። ሁለት መቶ ሰው ይዞ ቁጭ ብሎ ጠዋት ማታ፣ ጠዋት ማታ ስለ አንድ ሰው የሚያወራ ሰው ጋር ምንም አይመስለኝ። ስለምትነኪ ነው ምደርስብሽ፣ ስለምትሰድቢ ነው ምሰድብሽ። ባትነኪ፣ አሽሙር ባታወሪ እኔ ቤታ ለብቻዬ አቅም አለኝ። ማንቀጥቀጥ እችላለሁ። ማርያምን እኔ አይታችሁኛል። አቤል ይመጣል ጨዋታለሁ፣ ሌላው ይመጣል ጨዋታለሁ፣ እስቃለሁ፣ ቀልዳለሁ ምናምን አሽሙር እንኳን አልችልበት ከነካቹ አሁንም ነገም ቢሆን እስከ ሞት ዘላለም አንፋታም። ውሸታም ሰው ናት እማ አምላክን ውሸታም በውሸት እንደ ጠያቂ የለም። ግን ይሄ ማህበረሰብ አይጠይቅም። ግን ኮመንት ያላችሁት በሚካኤል አትጠይቁም። እስኪ እኔ እናሷን አንድ ጠረጴዛ ላይ አምጡና እስኪ

በመቤት እግዚአብሔርን አትፈ አትፈሪ እኔ ባለቤት አለው እግዚአብሔር ምስክር። እሷ ያላትን መረጃ ሁሉ አውጥታ ታሳይ። እንዲያው በወሬ አይደለም። አንድ ሰው ኮ ከአፉ አውጥቶ ካወራ መረጃ ማሳየት አለበት። ውሽዋን ይዛ ሰፈር ለሰፈር ስትዞር አበሾች ቀርጸው ልከውልኛል። ኦልሬዲ እኮ ወሬውን አውርተዋለቻ ሚስጥሩን አውርተዋል። ለምን ቪዲዮን አውጥታ ፖስትም አዝናልኝ? አይደለም በህይወቷ በምድር ላይ የምትጠላው ሰው ፊንገር ሾ ቢኖር እኔ ቤት ታይሆነኝ። እማምላክ እንምላችሁ በህይወቷ ከሰው ጋር ኮ ይቅርታ ምናም ብላል ትታረቅ ስትልኩ የተናገሩሽን ታቂያች። ልጄ ልጄን ባጣ ይሻላል ያለችው ማምላክን እንደዚህ ስሜ ይወጣ ከሚወጣ ልጄን ባጣ ይሻለኛል ያለችው ይህን ያክል ደረጃ አለው። እና ምንድነው ደግሞ ከሰርጀሪ የተሰርታ ቪዲዮ ስሰራ ከሆስፒታል ስወጣለኝ፣ ፖስትጅው ፕሊዝ አድርጊው እያደረግሽ ሰውም እያመነሽ ሁሌ ተከታዮች ላይ ነው መከራሽ የምታሳዩ ምን አባሽ ያድርጉሽ ያንቺ እኮ ተከታዮች አሉ እኔ እኮ ዝም ብለው ሲመጡ ጣል ጣል እግዚአብሔርን እኔ ቀንና ማታ ማለት ነው የአንቺ ተከታዮች ፈንግረው የአንቺ ተከታዮ አልልም እድሜ ልክሽን በጎች በጎች እያሽ ትጫዋለሽ በግን እየጠሉ በግን መብላት የለም በግን መብላት የለም እረኛውን እየጠሉ ከእረኛው ላይ በግ ለመውሰድ መደራደር የለም የለም ጋይስ በግን እየጠሉ በግ ናችሁ እያሉ ህዝብን እየተሳደቡ፣ ባይዘወ በግ መጽሐፍ ቅዱስ ላያለ አንቺ ሰይጣን ቆራጫች በግ መጽሐፍ ቅዱስ ላያለ በግን እየተሳደቡ በግ ቅቅል አድርገው በጥብስ በቅቅል አይበላም። በግ የጠላ ሰው ሰውን በግ ያደረገ ሰው በግ አትቢ ጠዋትና ማታ እያረድሽ እረኛውን ደግሞ እኔ ነኝ። እኔን እረኛ አንቀጠርላች ደግሞ በግ ለመግዛት ወደ ሽያጭ አትጂ አይኖ እንዳው የእኔ ሰዎች ሁሉ ወደ አንቺ ቢመጡልሽ ደስተኛ ነሽ። ግን ሰውን ልጅ ስለሰደብሽ እረኛ ስላልሽ ለማሳቀቅ ስለይሽ አይደለም ክፋት አትመኝም? የኔን ቤተሰቦች የት ናቸው ምናምን ህይወቷ ምንድን ነው እያልሽ ሰውን አትጠይቂ። እማምላክን እንዳለ ከነ ድምፅሽ፣ እስኪ ድምፅ የእኔን ምን በይ ከነ ድምፅሽ አሰማሻለሁ። ሁሉን ነገር እኔ እኔ ሰው ለመጣል ትጅ አይሳካልሽም። በቃ ከኔ፣ ከዚህ ከእሷ ተሰዳደብኳ ጋይ ማምላከት ትቻት ነው ሞጣ ተሰዳደብኩ አይደል? ላጥ ብዬ ነው ሞጣው በቃ ዘጋው። እሷ ግን ቁጭ ብላ ጠዋትና ማታ ቤት ነው የምትኖረው። ማን ነው ቤተሰቦቿ ምንድና ታሰላስላል። ይሄን ያክል ህይወትሽን ኑሪ። አሽሙር አታውሪ አሽሙር እስኪ በራስሽ ተማመኝና ራስሽን እስኪ ምንም አሽሙር ሳታውሪ ቀጥ ብለሽ እስኪ ለዚህ ማህበረሰብ እያሳቅሽ እያዝናናሽ እያማሽ የሚሆን አሳያቸው ብቃትሽ

አሽሙር አቁሚ እኔ አሽሙር ካቆም ሸው በዛሬው ቀን እግዚአብሔርን ስምሽን አልጠራም አሽሙር አቁም ሽፈታ ብልሽ ተጫዋች እንደፈለግሹ ልክ በአካል ስታገኝ ፍለፊት ለማስገደልም ለመግደልም ለማሳነቅም ፍለፊት ስንገናኝ እናደርገዋለን ሶሻል ሚዲያ ላይ መንፎክር አያስፈልግም በተግባር ያለሽ ቪዲዮ አውጥተሽ አሳይ በተግባር አርግ ን ያላንች ለምሳሌ ቤትሽን አቋለሰች ከነ ቁጥርሽ ከነ ቤትሽ ከነ ምናምንሽ ከነ ህንፃሽ ነግርሻሉ

እኔ እግዚአብሔርን ስድብ ረግጥሻለሁ። ሙድ መያዝ ነው አላግጥብሻለሁ። ግን በቁም ነገር ልምከርሽ። በአካል ስንገናኝ በተግባር አሳየኝ። ከዛ በተረፈ ፈታበይ ምናምን ህይወትሽ ኑሪ። መሐሜትም ነው እሚ ምንም ችግር የለውም። እሚ ፈታበይ ግን አሉባልታ አቁሚ። አሉባልታ ካላቁምሽ እኔም አለው እንቁርቲ ብቴጭ ነጃት ብቴ ማንም አያድንሽ። ማንም ደስታሽን የስድብ አምሮትሽን በእነሱ ልትጎጭ ትችያለሽ። እኔ አሁን አንቺ እንቁርቲን አይተሻል። እኔ ቤታ ደግሞ ኩሩ ጎንደር የት ያለሽ አንቺ? ነሽ ኩሩ ጎንደሬ የጎንደር ዘር የለብሽም። ወንዝ ራሱ የጎንደር ውሃ ወንዝ እንዲህ እንኳን አለካሽም። እኔን አየሽ፣ እኛ ኩሩ ነን፣ ቀብራራ ነን። ጅጅ አማራንን ትብል ለምናምን ታዲያን፣ ቁርቲ ስንቱ ስትናገር እናገር አልነበረ። እኔ ቀብራራ ነኝ። ጎንደር ስቲ፣ በተግባር ጎንደርነትሽን አሳይ። እኔ እንደዛ የሰደበችን እንደዛ ስሜን ያጠፋችውን ቁርቲ ጋር በጭራሽ ስድብ አለ ግማታ ሙሻ ሸርሙጣ ትባባ ያለሽ ግን የውሸት ስም ለሰጠኝ ስሜን ለማጥፋት አደባባይ ድረስ የሄደ ሰው ጋር በጭራሽ እንደዛ ስምሽን አጥፍታ እንደዛ አድርጋሽ ቤታን ያናደች መስሎች። እኔ ማርያምን አልናደድም። ሰዎች ሲያያችሁ ቤታን አቅቷችሁ ሁለታችሁ አብራችሁ ታማላችሁ። አሮጊቶች፣ ምኖች እያሉ የምትሰደቡት ያው ኮመንት እያነበብኩ ነበር ተፖስታችሁ እና አንቺ ነሽ ክብር፣ ሰው በኩራት በክብሩ ጠብቆ ነገ እኮ አብሮ የጠላት የጠላት ወዳጅ ነበለች አብረሽ እንትን ስትይ ነገ እርስ በርስ ትባጃለሽ። እኔን ኩርት ብለሽ በራስሽ ቆሚ። እኔ እግዚአብሔር ስ እሷ ጋር የተሳደበ ሰው ጋር እየዞርኩኝ እናገራል። እንዲያውም እንድትነካኩ አልፈልግም። ሌላ ጊዜ ቆይ፣ በኋላ አወራዋለሁ። እነሱ ሲሄዱ ነው ምለው አይደለም፣ ማርያም። እነሱ ሲሄዱ ቆይ፣ ቆይ፣ ቆይ፣ በኋላ አወራዋለሁ። ቆይ፣ በኋላ ማለው፣ እናንተን አላነካካም ነው ምለው። አንቺ ግን አንዴ ቱቱን ታነካኪያታለሽ፣ አንዴ ያው ኦርደርን አነካክተሻታል። እኔ እና ወርደር ተጣልተን ምናምን የዘጋነውን ጉዳይ አንቺ ሄደሽ አነካክተሽ ሁለታችንን አሰዳደብሽ። በየቤቱ እየሽ መርከዝ ከሰው ማቀሳሰር ስራሽ ነው። እነሱም ሰዎች ይንቁሻል። የመጣችው እኮ ወዳም ፈልጋን ሳይሆን ቤታ እንድናናድድላ በእሷ ቤት አስባ ነው። ነሽ ጣሳ ምንድነው? ጥቁር ነሽ ጠራራ ነሽ ጥቁር ሰው እያልሽ እኮ ስትሰድቢያን ነበር። ነጥብ እኮ ነው የምታስጢው እንዴት አይገባሽም? አሁን ከንቁርት ከሆነ ስለ ጥቁረት ያወራሉ፣ ማሮች ስለ ጥቁረት ያወራሉ። ግን ሀናቡን ጥቁር እያለች ስትሰድባል ነበር አልነበር? ቁጭ አርገሽ ቱቱን፣ እዛ ቁጭ አርገሽ ቱቱ እኮ ጠቋራ ናት። ቁጭ አርገሻት እሷን ሀናቡን ስለ ጥቁረት ትሰድቢያለሽ። ሰው ማያ ይመስልሻል? ላይክ እግዚአብሔርን ገይስ። እኔ አሁን ይህ እንደ ምክር ነው የምነግራት። ቀልድ ቢሆን ታውቃላችሁ በደንብ አድርጌ ሙድ ነው የሚይዝብሽ። እስቃለሁ፣ እጫወታለሁ። በቁም ነገር ነው የምነግርሽ። ሀሜት ታይ የሰው ልጅ ለምን ሰደበኝ? ለምን በጎች በጎች ከምት በጎች አደራጅ በስረሽ እኔ እኮ እንደ አገብቻለሁ አስተዳደግህ እኮ ነው። አስተዳደግ ያስታውቃል። ውሻ እንደሚገባ ውሻው ባለሸት ኗኗርህን ታውቀዋለህ። እና ሰው ሁሉ እንደዚያ ይመስላል። እኔ ምንም አይሰማኝ፣ ምንም አይሰማኝ። ውሻ ባለሽ ማንም ውሻ እንደማላገባ አለም ምድሩ ያውቃል። ለመበሻሸቅ ነው የሚመችህ ግን ማንነትህን ነው የምታሳይበት። እኔ ማርያም ውሻ ባልሽ ብትም አይመስለኝ እኔ ቤታ ቤታ ነኝ። እንስሳ እንደማሳድግ ማንኛውም ሰው አለም ላይ እንደሚያሳድገው ውሻ እንደማሳድግ አምናለሁ። ከዛ በተረፈ ቅጥቀጣ ከፈለግሽ እኔ በደንብ እስከ መጨረሻው ፊንገር አስጨረስሻሉ። ማርያምን እስከ መጨረሻው አጠብታ ድረስ እስከ ሞት ነው ያልሸዋል። እስከ ሞት፣ እስከ ጦርነት አስኬድሻለሁ። ግን ሀሜ እተይ እኔ እፈታሻለሁ። አይኖ አይምሮሽን እንዳዞርኩትን ፊትሽ ሁሉ እንዲህ ተጨማዷል። እፈታሻለሁ

ግን የበላይም በላይ እንዳለለት እኔ አሁን የእኔ በላይ ሊኖር ይችላል፣ ተናጋሪ ከእኔ በላይ ሊኖር ይችላል። ተም ያለሻን ለራሴ ይስ ላንድ እኔ ኮ የምናገራት በረሮ ትልቅ ነገር አድርጌው አይደለም ምናምን እሷ ጋር ሲደርስ የማካብደው ለምንድን ነው? ሰዎች ጋር ሲደርስ እሷ ስለምታ መብቴ እኮ ነው፣ የራሴ እኮ ዕቃ ነው። ቤቴስ ቢወራ መብቴ እኮ ነው። እናንተ ምን አገባችሁ እንዴ? እኔ አሁን ለምሳሌ የዩቲዩብ ትጀምራለች ብለሽ ቤታ ሰርጀሪ፣ ምን አገባሽ? በእኔ ሰውነት ብቆርጠው ብቆራርጠው በገዛ ገንዘቤ የሰጣሽ የለ አየሽ። እንዲሚጠይቅሽ ይመጣል። ገንዘቡ የራሴ እንደው ባደርጎ ምን አገባሽ? ብቆረጥ ብፈለጥ ብመጠጥ ምን አባሽ አገባሽ? የኔ ሰውነት ላይ ነው፣ አንቺ ሰውነት አይደለም ብዬ ልጠይቅሽ እችላለሁ። አየሽ የሰውን እየተናከርሽ፣ የአንቺን ደግሞ ሰው ሲናገርሽ አትፈልጊም ትጨሻለሽ። ይህንን ነው ምልሽ። እና ለነገ የሚቀመጥ ቃላ እኔ አሁን በፊቶቼን ቃል ምን ወኝ ነው እንዴት ተናገርኩት ትላለ። በጣም ድሮ በምሳደብ ጋይስ ዋይ ለምንድን ነው እንደዚህ የተሳደብኩት? ለምን ለምን ለማስተካከል የራሴን ባህሪ እንደዚህ አይነት ሰው እንዳልሆን የራሴን ነገር ለማንጣት ነው እየጣርኩ ያለሁት። ነጥብ ትጠያለሽ፣ ጉሩጉሩ ትያልሽ፣ የጨዋ ቤተሰብ ልጅ ነኝ ማን ይቀበልሻል? በጎች ከማለትተሽ በትክክል እውነተኛ ባህሪሽ መተሽ፣ እውነተኛ ስሜትሽ ለሰው ክፋት፣ ተንኮል ኋላ ከመሸረር ጥሩ ሰው ሆነሽ መተሽ። በጎይ ሰብስቢ፣ በጎይ ሰብስቢ ምንም ማለት አይደለም። እኔ እኮ ሰድቢያት ሰድቢያት አላግጬባት ምክር ደረጃ እኮ ገባሁ፣ መምከር እኮ ጀመርኩኝ። እሷ ስትገጥም የመሰላት ቀለል አድርጋ ነው የጀመረችው። ስሜን አጥፍታ ምናምን ቀለል አድርጋ ምናምን ነ የጀመረችው አይደለም። እኔ ያየሻ ውነቴቴ በአሽሙር ምናምን ይናገራል በረሮ ምናምን። አሁን እሱ የእውነት ሃይማኖት ከተለወጠ ኖሮ ቢሆን ኖሮ ሁለት ሴቶች መሀል አይገባም። አንድ ሁለተኛ ነገር፣ እኔ ነኛውም በአሽሙር አያወራም። የሆነ ሰው ቪዲዮ ተፖስቶ አየው ፍትለ በረሮ ሲ አያጭ አሽሙር። አሁን ጌታ ሰው ነው ተለወጠ። እኔ ጅለኝ የሰደበኝን ምናልባት ይቅርታ ላረግለት እችላለሁ። ስሜን ሲያጠፋ የነበረ ሰው ግን በውሸት መቼም መቼም መቼም ጉድጓድ ከነቁም ይቀበራለሁ እንጂ አልአልሰማም የድዋ ቤታ ቆፍሬ ቀብሬያታለሁ። ያቺ ሶሪ እንደፈለጋችሁ ስሜን ስታሉ ይቅርታ ብለውሻል እኮ ቤታ፣ ለእግዚአብሔር ስትሉኝ እሺ ችግር የለውም ብዬ በፍቅር የሚዛችሁ ነው። ቆፍሬ ቀብሬያታለሁ። ሰባት ክንድ ነው የቀበርኳት ያችን፣ ቤታ ጨርሻለሁ። ሰባት ክንድ የዋህነት አይጠቅምም። ሚስኪን ማዘለ ሰው ልጅ አይጠቅምም። በቃ ይህን ተረድቻለሁ። አይጠቅምም። ክፋት ነው መሰለኝ፣ ከፍ የሚያደርጉ አይጠቅምም። እኔ እኮ ነግሬያታለሁ እግዚአብሔር ይሄ ነገር እንደሚመጣ እንደማችለኝ እንኳቃለሁ። በአክብሮት ራሱ የዛን ቀን ወጣ ፏን ለመጀመሪያ ቀን ልትከፍት ስትል በአክብሮት ሄጅ በቴሌግራም በኢንስታግራም አውርቻት ከጀመርኩ እንደማላቆ ከያስኳት እንደማለቃት ስለማቅ ነገርኳት። በስነ ስርዓት ባስረዳት ምን ብላት ሊገባት አልቻልም። ለምን አክሟል? ምናምን ደግሞ አሁን ደግሞ እሺ፣ በምን አወቅኩኝ? አንቺ ሁለት ስልክ ይዘሽ እናንተ ያለባችሁ እዛ ህንፃ የምትኖሩበት ቦታ አፓርትመንታችሁ እንዴት አወቅኩኝ? ስልክ ልሸጪ እንዴሽ በምን አወቅኩ? አንቺም ሰው እንደምትከታተይው ሰውም ለእኔ መቶ እንደሚነግረኝ አዘንጊ። ጨርሻለሁ። ይሄ ምክሬ ነው። አሽሙራ ቁመሽ በራስሽ ሙድጂ። ያለበለዛ ግን ፊትሽ እንደ ጣሳ እንደ ጠላ ቤት ጣሳ እስኪጠማዘዝ ድረስ አልተውሽ። አበደን ጨርሻለሁ። አራት ነጥብ።